ድምፅ ጥራት ጉፋን ይዘኛል ማለት ነው። ስለዚህ ሀይ ሀው ዩ ላይክ ቴንክ ዩ ሰላም ሀይ ሪቲንግ ጉድ አልሐምዱሊላ እና መስቀል እንደዚህ ይቆበኛል። ትራንስፖርት ጠብቀናል፣ አልመጣልንም ትላላችሁ። አንድ መኪና ግዙልኝና በቃ ለሽከርከር ትላላችሁ። ቪዲዮ ደግሞ በአውራ ያልወጣም ላይክ፣ ሼር አድርጉ፣ እናስጎብኛችሁ። የተለያየ ግሪን ኤሪያዎች እንዲ ስራ ቁመዋል ሰዎቹ። ቪዲዮን ገንዘብ ጀምሩ ላይክ ሼር ሰብስክራይብ አድርጉ። ከዩቲዩብ ቻናል ቤተሰቦች ነው። የሀገር ቤት ትዝታ ያላችሁ እንደዚህ ማስቆኛችሁ ብለናል። አስፋልታችን፣ ምናምን ምናምን፣ ምን ምን ነገሮች፣ ባህር ዛፍ እዚጋ፣ ይሄ ምንድን ነበር? የአጥር ይሄ አጥር ኮሽን ምናምን ይባላል። እና ሀገራችን ይህ ይመስላል የምታዩት በጣም አሪፍ አሪፍ ቦታዎች አሉ። ይሄድ አስጎበኛችኋለሁ፣ ግን አሁን ትንሽ ጉንፋን ይዞኝ ምናምን ዙር ዙር አላልኩኝም። ግን አሁን የማስታያችሁ ቦታ በጣም ደስ የሚል እና ለብዙ ጊዜ በእኛ ወረዳ እርቅ ማስታረቅ ወይኔ ጥጃ ወንዳት ወጋኝ ሚካሄ ጉራጌ ወረዳ በምዕራብ እንቡር ቀበሌ ፈራገጸኛ የመስቃን ባህላዊ የዳኝነት ስርዓት ተቋም የሚካሄድበት ነው፣ እንደምታዩት ማለት ነው። እዚህ ሰፈር ከመጣችሁ በቃ የርቅ እንትን ከጠየቃችሁ ማንም ያሳያችኋል ማለት ነው። እንደምታዩት መንገዱ ይህ ይመስላል፣ በጣም ደስ ይላል። ወደ መስቃን መሄገ ደግሞ አቅጣጫው ይመስላል ማለት ነው። ሽምግርናውም በዚህ አቅጣጫ ነው፣ እየሄዳችሁ አርገውን ስነ ስርዓት የሚጨረስላችሁ ማለት ነው። እና በጣም ደስ ይላል። እንዴት አያችሁት? አስር ሰዓት አዛን እያለ ነው

እንዴት ናችሁ? ታስታውሳላችሁ? ቀይ ላይ ኔትወርካችን መከረባፍ እኔንም እንዲያ አከረባብተኝ ነበረ ኔትወርካችን ማለት ነው እና ይመስላል። አሁን ግን እዚህ ሆኝ ነው ቁጭ እንሰት ምናምን ምናምን ላሳያችሁ። እኔ በነገራችን ላይ በጣም ግሪን ኤሪያዎች በጣም ነው እንትን የሚሉኝ ማለት ነው ስለምን ደስ የሚለኝ የሀገር ቤት

ተመልካቾቻችን ጎራ እያላችሁ የሀገራችን ገጽታ እያስጎበኘ ናችሁ እንገኛለን። ታዲያ ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ። እንዴት አያችሁት? ግሪን ኤሪያ ሀገሬን እያስጎበኘዋችሁ ነው። ሀገሬ ግሪን ኤሪያው እንዴት አባቱ ማሻላ

እስኪ የጎበኛዎች ላይክ ማታደርጉ ሰዎች ግን ላይክ አድርጉ፣ ሳለናገር ሰብስክራይብ አድርጉ እና ትራንስፖርት እንደዚህ ጥፋ፣ ሜርሲ ቢሆን እኮ ቶሎ ነው የምናገኘ ነበረው አይደል? የሉም። ዛሬ አይሰሩ፣ እረፍት ቀናቸው ነው። ኦፍ ዴይ ነው።

እንዴት ነው ረጅም መንገድ እየሄድ ነው። በነገራችን ላይ ኦልሞስት ሀያ አምስት ደቂቃ ሆኖናል። እየጎበኘን ምናምን ሀሳቦች ናቸው። ያው እዛ ጋር እንደምታዩት መሀል ሕጻናት ትምህርት ቤት አለ። ግን እዛ ለመሄድ በጣም ልክ ከመኛ ሆነ። ኔክስት ማስጎበኛችሁ ይሆናል ማለት ነው። ቪዲዮው ግን ላይክ ያንሰዋል። ላይክ ያርጉት። እረኛ ስደት ያለን ልጆች መንገዱ ረስተነዋል። እኔ በኩሌ ረስቸዋለሁ። ቶሎኖ ጃቅመኝ ኦ ማይ ጋድ እዛ ቀበልግ እየደረሰ ነው። እስከ ደግሞ ዛፍ ዛፎቹ ያቻቸው ደዚ ናምን ያወቀ ሰው ጎበዝ ነው። የኛ ልጆች ግን ታውቃላችሁ፣ እንግዶች ካላወቃችሁ እንጂ